ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮ ተጋብዛለሁ። መልካም ቆይታ ሜሊክ እንዳረገዘችለት ቻን ካወቀ በኋላ እንዲሁም ደግሞ የሜሊክ ፍቅር እያስጨነቀው ስለነበረ ተንበርክኮ እየጠየቃት ነው። ሜሊክ ምልልሻለሁ። ይኸውልሽ፣ አዳምጪኝ። በጣም ብዙ ጊዜ ሞክሬያለሁ፣ ከምታስቢው በላይ በጣም ብዙ ጊዜ አንቺን ለመርሳት በጣም ብዙ ጊዜ ሞክሬያለሁ፣ ከልቤ ውስጥ እንድትወጪ በጣም ብዙ ጊዜ ሞክሬያለሁ። ነገር ግን አልተሳካልኝም፣ አልቻልኩም። እኔ አንቺን መርሳት አልቻልኩም፣ ከጭንቅላቴ ውስጥ ማውጣት አልቻልኩም። በእርግጥ ልክ ነሽ፣ በጣም ብዙ ነገር አድርጌሻለሁ። ነገር ግን ልታምኘኝ ይገባል። እኛ ቤተሰብ ላይ መጥፎ ነገር ታደርጋላችሁ ብዬ ስላሰብኩ ብቻ ነው አንቺ ታክሲ እንዲሁም ደግሞ ወንድምሽ አንድ ላይ ሆናችሁ ይህን ቤተሰብ ታጠቃላችሁ ብዬ ስለምሰጋ ብቻ ነው እንጂ አንቺን ጠልቼሽ አይደለም። አምኜ ነበረ፣ እንደዛ ነበር የማስበው። ነገር ግን በጣም ተጸጽቼበታለሁ፣ በሀሳቤ ተጸጽቻለሁ። ለዚህም በጣም አዝናለሁ ሜሊኬ። ይኸውልሽ ከምታስቢው በላይ እየተሰቃየሁ ነው ያለሁት። እባክሽ ለእኔና ለአንቺ እድል ልትሰጭን ይገባል። አዲስ ህይወት እንጀምር፣ አንቺ እኔ፣ እንዲሁም ደግሞ ልጃችን አዲስ ህይወትን ጀምር? ይበቃሃል። ከዚህ በኋላ ልጅ እንድጠሩ አልፈልግም። ይገባሃል? ስለ ልጅ ምንም ነገር እንዳትናገር፣ ምክንያቱም መቼም ቢሆን ቻን፣ ይህንን ልጅ አታገኘውም። ባይን ማየትም አትችልም። ሜሊክ፣ እባክሽ ለፈጣሪ ብለሽ እንደዚህ አታድርጊ። ቻን፣ አንተ ስለ እኔ በፍጹም አትጨነቅም። የምትጨነቀው ስለዚህ ህፃን ብቻ ነው። ለዛ ነው የመጣው እግሬ ስር የተንበረከቀው ለዚህ ልጅ ስትል ነው። እንደዛ አይደለም። ይኸውልሽ፣ እኔ ስለ አንቺ ነው የማስበው። እባክሽ ሜሊክ፣ በቃ ይቅርበኝ። እባክሽ ይቅርታ አድርጊልኝ እያልኩሽ ነው። እድል ስጭኝ እያልኩሽ ነው። እንዴት ይሆናል ይሄ እንዴት እድል እሰጥሃለሁ? ኔቻን እንደ ውሻ ነበር የቆጠርከኝ። እንዴት አድርጌ ነው ይቅርምለ እኔ በእኔ ላይ ፊትህን አዙሮ ነበረ፣ እኔ ላይ ፊትህን አጨፍነ ነበር። ብዙ ጊዜ ንግሬ ነበረ፣ ነገር ግን አንተ አልተረዳኝም። እንዴት አድርጌ ነው አንተን ይቅርምልህ እባክህ ብላ ተናግራ፣ ሜሊክ ጥላው ልትሄድ ስትል እጇን ጥርቅም አድርጎ ቻን ይዛታል። ይኸውልሽ፣ እኔ የተናገርሽው ነገር ትክክል አይደለም እያልኩሽ አይደለም። ልክ ነሽ አንቺ፣ እንኳን ይቅርብትኝ እኔ መቼም ራሴን ይቅራልም። በሌላ በኩል በመጨረሻም ተሳክቶላቸው ደስተኛ ሆነው ኖህና እንዲሁም ደግሞ ሲቪል ላይ እየሄዱ ነው። በመጨረሻም በእጅ የገባሽ ማለት ነው አይደለም? የኔ ሆንሽ አደረግኩት አይደለም? ሁለቱም ደስተኛ ይሆናሉ። በሌላ በኩል ቻን ሜሊክን እንደያዛት ነው። ታውቃለህ አንተ የመጀመሪያኛ ምንም አይነት ሀሳብ ሳላስብ ምንም እቅድ ሳይኖረኝ የቀረብኩት ወንድ አንተ ብቻ ነህ። ራሴን ማሳልፍ የሰጠሁ አንተ ብቻ ነህ። ፍቅርና ፍቅር ብቻ አስቤ ነበር የቀረብኩ፣ በፍቅር ብቻ ነበር የቀረብኩ። አንተ ደግሞ ይህንን ነገር አላመንግም፣ ይባስ ብሎ ለመጥፎ ነገር እንደቀረብኩን ያሰብኩ አይደለም ቻን። እኔ ምንም ነገር ልነግርሽ አልችልም። አሁን የምናገረው ነገር የለኝም ምንም ነገር ላብራራ ወይም ደግሞ ልሰራ አልችልም። እኔ ታውቂያለሽ፣ ምላሽ የለኝም ላደረግኩት ነገር። እባክሽ ግን ይቅርታ አድርጊልኝ፣ ይቅር በይኝ። እውነተኛ ይቅርታ እፈልጋለሁ ጋር እንጂ በጣም ከምታስቢ በላይ ስቃይ የሆነው ያለሁት እኔ። ምናልባት ቻን ይሄ ስቃይ የሚገባ ህስብ ይሆን? የጅብ ቢሆንስ? ላደረግከው ነገር ልክ ነሽ። ይገባኛል። አዎ፣ እንደዛ ቢሆን ነው የሚሻለው። ይገባሃል? እጇን እየያዘ ይገባኛል እያልኩሽ ነው። ነገር ግን እጇንም ከሱ ላይ ታላቅቃለች። ይኸውልሽ፣ እኔ ከልቤ ነው የማፈቅርሽ። በእውነት እልሻለሁ፣ ከምታስቢው በላይ አፈቅርሻለሁ እኔ። ይባስ ብሎ በህይወት እንድቆይ እንኳን የረዳኝ አንቺ ፍቅር ብቻ ነው። ስለማፈቅርሽ ብቻ ነው የቆየሁት እስካሁንም። ሜሊክ፣ እባክሽ፣ ለፈጣሪ ብልሽ ከመጀመሪያው እንጀምር። በቃ ሁሉን ነገር እንርሳው። እባክሽ፣ ይቅርበኝ፣ በቃ በአዲስ እንጀምር እንዴት አድርገን ነው እስኪ የምንጀምረው? ንገረኝ እባክህ፣ ከኒ ጋር እንሂድ ወዲት ነው የምንሄደው? እባክህ ችግር የለውም። አንቺ የፈለግሽ ቦታ እንሄድ። አንቺ የሚመችሽ ቦታ እንኖራለን። ሌላ ሀገር፣ በቃ ደስ አለሽ ቦታ ብቻ ከዚህ እንሄድ። እዚህም ቢሆን መኖር እንችላለን፣ የፈለግሽ ቦታ። እኔ ከአንች ጋር ብቻ መሆን ነው የምፈልገው። ከዚህ ውጭ የምፈልገው ነገር የለኝም። ወንድሜስ እስኪ ንገረኝ እባክህ፣ ወንድሜስ ምን ይፈጠርበታል? እሱ ያንተ ጥላት ነው አይደለ? አንተ ደግሞ የሱ ጥላት ነህ። ከዚህ በኋላ የኔ ጥላት አይሆንም ያንቺ ወንድም፣ ለዚህ ደግሞ ቃል ገባልሻለሁ። አዎ፣ በፍጹም የኔ ጥላት አይደለም ከዚህ በኋላ። ከፈለገ ከኛ ጋር መኖር ይችላል። በዚህ ምስማማለው። የኔ ችግር አይደለም እሱ። እናትሽ አክስትሽ፣ ሁሉም አብሮ መኖር እንችላለን። ከኛ ጋር መኖር ከፈለጉ የኔ ጉዳይ አይደለም እሱ። እሺ፣ አጎቴ ተህሲን፣ እባክህ እሱን እንድናገኘው ተፈቅድልናለህ። በመጨረሻም ብቸኛው ሰው፣ በችግራችን ጊዜ ከጎናችን የነበረ ብቸኛ ሰው እሱ እንደሆነ ታውቃለህ አይደለም። ይኸውልሽ ሜሊክ፣ ምን እንደተናገረ ተህሲን ታውቂያለሽ አይደለም እንዴ? እሱ የእኛ ጠላት ነው ገባሽ የተናገረውን ነገር አትርሺ እኛን ለማጥፋት የእኛን ቤተሰብ ለማጥፋት የማይፈነቅለው ድንጋይ እንደሌለ ተናግሯል ይህን ደግሞ በደንብ አድርገሽ ሰምተሻል ታውቂያለሽ እኔ ምን ማድረግ አለብኝ እስኪ ንገሪኝ ገብቶኛል ቻን በቃ ለማንኛውም ይበቃናል እኔ እናንተ ከዚህ በኋላ በእኔና በአንተ መካከል የሚገለጥ አዲስ መጽሐፍ አይኖርም ደህናውን ቻን አይሆንም ይኸውልሽ ሜሊክ እኔ ስለ አንቺ ስለማስብ ነው እያልኩሽ ነው ያለሁት ሌላ ነገር ሀሳብ የለኝም ኧረ እባክህ እስኪ እውነቱን ተናገር ሜሊክ። እባክሽ እንደዚህ አትናገሪ። እውነቱን ተናገር እያልኩ ነው ያለሁት በግልጽ ለምን አትናገርም? የእኔ ችግር ታክሲ ነው ለምን አትልም? እኔ ስለ አንቺ ብቻ ነው የምጨነቀው። ይኸውልሽ ተናገርቻን ግልጽ መሆን አለብህ። ተቀበል በቃ ጥላቶችህን ይኸውልህ፣ በአቅራቢያ እያያቸው መኖር እንደምትፈልግ ተናገር። ታክሲናው ዓላማ አላማ እያልክ ተናገር። ይህን ነገር ተቀበል። ታክሲን እንደዚህ ጠንካራ የሆነው በእናንተ ምክንያት ነው ብለህ ተቀበል። ይህም ማመን አለብህ። አንተ የምትፈልገው የእሱ ጥላት እንድንሆን ነው አይደለም? ይህን ነገር ለምን አትናገርም በግልጽ? ይኸውልሽ እኔ ስለ አንቺ ስለማስብ ነው። እኔ አንተ ምን እንደሚያስጨንቅህ በደንብ አድርጌ አውቃለሁ። ዝም ብለህ ነው እራስህን የምታስጨንቀው ሜሌክ። እኔ ስለ አንቺ ብቻ ነው የምጨነቀው እያልኩሽ ነው። ለምን አትረጅኝም? ከልቤ ነው የማፈቅርሽ። እኔ አንቺን ብቻ ነው የምፈልገው። እንግዲህ አሁን ጊዜው አይደለም። ገባህ? አዎ ገና ነው የእኔናንተ ፍቅር ለእኔና ላንተ ፍቅር ገና ነው ጊዜው፣ እና ደግሞ የእኔናንተን ፍቅር ለመጀመር እንደ አዲስ ለመጀመር በጣም ዘግይተናል። ይገባል። በል ደህና ሁን ብላ ተናግራ ቻን እያለቀሰ ጥላው ትሄዳለች። በመጨረሻ ሜሊክ እየተራመደች ጥርሷን ነክሳ እንቧ በጉንጯ ላይ ይፈሳል። በሌላ በኩል ሶምሮ ትንፋሿን መቆጣጠር እያቃታት ከዚህ ቀደም የተፈጠረውን ነገር እያስታወሰች ነው። አዲስ የቀጠራት የምንጣፍ ባለሀብቶ ምን እንዳደረጋት ታስታውሳለች። ንገርኝ እስኪ አንቺ ለምን ይመስልሻል የቀጠርኩሽ? ታዲያ ይህንን የሚያምር ቤትስ የሰጠውሽ ለምን መሰለሽ? እያለም አልጋው ላይ በጉልበት ሲገፈትራት ታስታውሳለች። ዋጋ ትከፍያለሽ ብሎ ተናግሮ ወደ እሷ ሲቀርባት በእርግጫ ብላ ተመተዋለች። የአበባ ማስቀመጫ አንስታ ጭንቅላቱንም ብላ ተጥለዋለች። ይህን ያደረገችውን ነገር እያስተዋለች እያስታወሰች ነው። ስልኳን አውጥታ ሲጨንቃት ለታክሲን ለመደወል ትዘጋጃለች። በመጨረሻም ግራ ይገባታል። በሌላ በኩል ይዛት እህቱ ሀርካና እንዲሁም ደግሞ ሒክመት ቁጭ ብለው እያወሩ ባለበት ይደርሳል። እርስ በርሳቸውም ይጨቃጨቃሉ። ሀርካ ትናገራለች፣ እማዬን ከዚህ በኋላ እንድጠሪያት አልፈልግም አክስቴ፣ እየተባባሉ ይጨቃጨቃሉ። የዚህን ጊዜ ይዛት እየተናደደ፣ ዝም በሉ ባካችሁ፣ ይበቃችኋል። ዝም በሉ እናንተ ሰዎች፣ አታሳብዱኝ። አሁን ይሄ ክርክር መሆን አለበት ወይ? የእኛ ችግር እሱ ነው ወይ? ነገሩኝ። ልክ ነህ፣ ልክ ነህ ይዛት፣ የእኛ ችግር አይደለም ይሄ ጉዳይ። እንደዛ ነው አክስቴ፣ አይናችንን እያየች ሲቪ ላይ እዛ ተረገመ ልጅ መኪና ውስጥ ስገባየዋት በመጨረሻም ሄደች፣ አብረው ሄዱ እኮ እያልኳችሁ ነው ያለሁት ችንን አዋርደናል በእውነት በሁሉም ሰው ፊት ይገባችኋል የምናገረው ነገር ገብቶኛል ለኔ ይዛት ገብቶኛል ነገር ግን ምን ማድረግ ይቻላል እንግዲህ አርካም ትናገራለች ምን አስጨነቀን ለምን ይዟት ለፈለገው ሀገር አይሄድም ምን አገባን እኛ ስለ ሲቪላይ የእኛ ችግር ነች እንዲ ሲቪላይ ወንድም ምንድነው አይገባሽም እንዲህ አርካ ሁሉም ሰው እያወራ ያለው ስለኛ ነው ስለኛ ውርደት ሲቪላይን መልሰን ወደዚህ ማናመጣ ከሆነ የወንድምሽም ውርደት ነው የሚሆነው የቻን ውርደት ሚስቱን አሳልፎ ሰጠ እየተባለ ነው የሚወራው ገባሽ ጥላቶቻችን ሁሉ መሳለቂያ ነው የሚያደርጉት በጣም ይገርማል በእውነት ይዛት ልትጨነቅ አይቻላቅም። ለሱ በጣም ተጨነቅ። አይደለም ያንተ ችግር ኖህ ነው። አይደለም የማናውቅ ይመስልሃል እንዴ ወንድሜ? አርካ ይኸውልሽ እያበሳጨሽ ነው ያለሽው። እናንተ ልጆች እባካችሁ ዝም በሉ። ብንያምን ዝማ እያለች አርካ ትጠራለች። አክስቴ ብንያም ምን ያርግልሻል? እዚህ ያሉትን ሰዎች በሙሉ ሰበስባለሁ። ከዛ በኋላ በፍጥነት ወደ ተህሲን ቤት እንሄዳለን። ተረዳኝ፣ እዛ ተረገመ ሰው ቤት እንሄዳለን። ከዛ ያችን ማትረባ ሲቪላይን ጸጉሯን ይዥን ማመጣት ተመልሳ ትመጣለች እያልኩ ነው ያለሁት። ዝም ብዬ ቁጭ ብዬ አልመለከትም። አክስቴ ይሄን ነገር ለእኔ ተይው፣ የእኔ ኃላፊነት ነው። እንዴት ቆንጆ ነባክ። ይህንን ነገር ለመስራት ብቁ ነኝ እያልክ ነው? በጣም አድጋል ማለት ነው አክስቴ እኔና አንቺ ወልሽ ተመሳሳይ አላማ ነው ያለን። በዚህ ጉዳይ ደግሞ መጨቃጨቅ ያለብን አይመስለኝም። ገባሽ? አብረን እንሁን እያልክ ነው ያለው አይደለ? እንደዛ ነው አክስቴ። በጣም ጥሩ። አሁን በደንብ መረዳት ጀምረሃል፣ ወደ ራስ ተመልሰሃል። ቢኒያም እንደደረሰ ብትፈልግ የነበር እንዴ? ወይዘሪት ሒክመት ፈልገችኛል። ይሁን፣ ለአንድ አስፈላጊ ነገር ልንሰራ ነው። ቢኒያም ቢኒያሚን ሰዎቹን ሰብስብ እያለ ለኢዛት ይናገራል። ሲቪላይን መልሰን ወደዚህ ቤት ልናመጣት ነው። ምን እያልክ ነው ያለው? ይዛት ሲቪላይን ወደዚህ ልናመጣት ነው እያልኩ ነው። ከኖህ ነጥቀን ከየት ነው የምናመጣት እሷን። በሌላ በኩል ኖህና ሲቪላይ ሜሊክ ቤት ውስጥ ደርሰዋል። በሩንም ከፍታ ሁለቱን ስትመለከት ሜሊክ በጣም ደስ ይላታል። ሲቪላይ ኖህም ፈገግ እያለ ይናገራል። ምነው እህቴ ተገረምሽ እንዴ? ሜሊክ የኒውዲ ሲቪ ላይ እየተባባሉ እርስ በእርሳቸው በጣም ደስ እያላቸው ይተካከፋሉ። እንኳን ደህና መጣሽ፣ በእውነት እንኳን ደህና መጣሽ። ግቢ ግቢ። በሌላ በኩል መኪናቸውንና እንዲሁም ደግሞ ተጥቀያዙ ሰዎችን አዘጋጅተው ይዛትና ክስቱ ጉዟቸውን ጀምረዋል። በሌላ በኩል ሜሊክ ከወንድሟና ከሲቪላይ ጋር እያወሩ ነው። ሲቪላይም ትናገራለች። ኖህ ጠይቆኝ ነበር፣ ከእነዚህ ከተረገሙ ሰዎች ፈልቅቄ አወጣሻለሁ ልውሰድሽ ብሎ ጠየቀኝ። በመጨረሻም በእሱ ሀሳብ ተስማማሁኔ። ከዛ ቤት መውጣት ፈልግ ነበር። ነገር ግን ወደ ሌላ ከተማ መሄድ አልፈልግም። አዎ እዚሁ ተህሲን ጋር ነው መኖር የፈለግ ነው። ከሁላችሁም ጋር አብረን መኖር እንፈልጋለን። ንግሬህ ነበር አይደለም ኖህ? አንተ ወደ ፈለግከው ቦታ መሄድ እችላለሁ ብዬ ነበረ። እጄን ይዘኸኛ አንተ የፈለግከው ቦታ መውሰድ ትችላለህ ብዬ ነበር አይደለም። እጇንም ሳብ ብያደረገ ይሰማል። ሁለቱን እየተመለከተች ሜሊክም በጣም ደስ ይላታል። ሜሊክ አንቺን ላውራሽ እኮ አልቻልኩም። እታውቂያለሽ ወንድምሽን በጣም ነው የምወደው እያለችም ትስቃለች። እርስ በርስ እየተያዩ ይሳሳቃሉ። እሱም በጣም ነው የሚወድሽ፣ ያፈቅርሻል። ወንድም ይወድሻል። ሜሊክ እታውቂያለሽ ልቤ በጣም ነው የሚመታው። የሚሰማኝን ስሜት ልነግርሽ አልችልም። ምን እያልሽ ነው ያለሽ ያለሽ ሲቪ ላይ እያሳፈርሽኝ እኮ ነው ያለሽ። እህቴ ፊት እንደዚህ ትያለሽ? እውነቱን ነው የተናገርኩት። እኔ ለአንተ ከምነግርህ በላይ ነው የምወደው። ህይወቴ፣ ታውቀዋለህ፣ በጣም ጨለማ የበዛበት ነው። አንተ ብቻ ነህ መብራት ሆነህ የመጣህልኝ በህይወቴ ውስጥ። እናም ለአንተ የማላደርገው ነገር አይኖርም። ሁሉን ነገር አደርጋለሁ ለአንተ። ኖህም ሲቪ ላይ ይህን ያቅፋታል። በእውነት ሁለታችሁም ደስታ ይገባችሁ። ደስተኛ ሆናችሁ መኖር ይገባችኋል። እህቴ ሜሊክ፣ አንቺም ይገባሻል እያለች ሲቪ ላይ ትናገራለች። አዎ ደስተኛ መሆን አለብሽ። እታውቃላችሁ፣ ሴቶች አንድ ነገር ብቻ ነው የቀረን አሁን አዎ ሲቪ ላይ ያንን የውሸት ጋብቻ ፍቹ መፈጸም አለበት አደል? ልክ ነው፣ ልክ ነህ። እሱ መጠናቀቅ አለበት። እኔ ከዚህ በኋላ ከዛ ቤተሰብ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። በሌላ በኩል ኢዛት ካክስቱ ጋር ሆኖ በአራት መኪና በፍጥነትም እየሄዱ ነው። በመጨረሻ መቦታው ላይ ይደርሳሉ መሳሪያቸውንም ያቀባብላሉ። ከፊት ለፊት የነበሩት ጠባቂዎችን መሳሪያቸውን ከማውጣታቸው በፊት እነ ኢዛት ይቆጣጠሯቸዋል። ወሰዷቸው፣ የማይረቡ ወሰደው። እባክህ ሽጉጡን፣ አንተ ሽጉጡን፣ አንተ። ሆኖም አስገባቸው ወደ መኪና። በመጨረሻም ከፊት ለፊት ሆና ከኢዛት ጋር ሒክመት በሩን ታንኳኳለች። እየተደጋገመ በሩ ሲንኳኳ ግራ የተጋባች ሜሊክ ማንም ያንኳኩ ብላ ተናግራ በሩን ከፍታ፣ ምንድነው እሱ ምንድነው? ፈልጉት እያለችም ስትናገር ከውጭ ያሉት ጥበቃዎች በሙሉ መሳሪያቸውን ያቀባብላሉ። ምንድን ነው የተፈጠረው? ምን ፈልጋችሁ መጣችሁ ደግሞ? በሩን ለመዝጋት ስትሞክር ሒክመትን በሩን ትይዝባታለች። ምን እያደረግሽ ነው ያለሽው? ሲቪላይን ፈልጌ ነው የመጣሁት። አንቺ የኔ ያለችው ሲቪላይ ተናገሪ። ሁላችሁም ግቡ፣ ፈልጓት ሲቪላይን። ሁላችሁም ፈልጉ እያለ ይዛት ይናገራል። ሲቪላይ የለችም እዚህ። ግቡ፣ ግቡ ወደ ውስጥ፣ ወደ ውስጥ። እያንዳንዱን ነገር ፈትሹ ብያለሁ። ልቀቀኝ አንተ፣ እጅን ልቀቀኝ እያለችም ሜሊክ ትናገራለች። ተንበርከቂ አንቺ የማትረቢ ተንበርከቂ። መሬት ላይ ሲወረውሯት ሜሊክ ሆዷን ይሰማታል። እያንዳንዱ ቤት እየገቡ በሩንም እየከፈቱ ይፈትሻሉ፣ ይሁንና ድርዬና እንዲሁም ደግሞ ከሜሊኮች ቤት ውስጥ ማንም አልተገኘም። ይህን ያለችው አንቺ ሲቪላ ላይ የት ሄደች? ተናገሪ! የለችም እኮ አልኩሽ፣ አሰምኝ፣ እዚህ የለችም። ኧረ እባክሽ። ይሄ ሸርቤ ማን ነው የማላውቀው መሰለሽ? ሲቪላ ላይ የለችም ነው የምትዩ? እንደዛ ከሆነ የእሷ ልብስ እዚህ ጋ ምን ይሰራል? ወይስ ደግሞ ልብሱ በራሱ ነው የመጣው? ንገሪኝ እስኪ አንቺ በሌላ በኩል ኖህና እንዲሁም ደግሞ ሲቪ ላይ ወደ ህግ ቦታ ሄደው ከጫን ጋር የተጋባችውን ወረቀት ለህግ ባለሙያ እያስረዱ ነው። በመጨረሻም ፍቺ እንድትፈጽም የሚያስፈልገውን ነገር ሁሉ እያደረጉ ነው። በሌላ በኩል ቤት ውስጥ ሒክመትም እየተናደደች ትናገራለች። ኖህ ወደ እኔ ወሰዳት፣ ተናገሪ አንችልች። እኔ ምንም የማውቀው ነገር የለም እያልኩሽ ነው። ከሰማሽ አይገባሽም? እንዲ ቆይ ጭንቅላትሻ አይሰራም አንቺ ሴት አላቅም እያልኩ ሽኮ ነው፣ አሰምኝም እንዴ? የት እንዳሉ አላቅም። በቃ መቼም ቢሆን ኖህንና ሲቪ ላይን አታገኟቸውም። ስለዚህ እያልሽ ያለሽው ሜሊክ ሲቪ ላይ የት እንዳለች አልናገርም ነው አደለም? ይኸውልሽ እኔ የት እንዳሉ ባቅ ራሱ አልናገርም፣ እንኳን ሳላውቅ ቀርቶ ሲፈትሹ የነበሩትም ይናገራሉ። አቶ ይዛት እያንዳንዱን ክፍል ፈትሸናል፣ ምንም ነገር አላገኘንም። እንደዛ ከሆነ እንግዲህ በጣም አዝናለሁ፣ ሜሊክ አንቺ መውሰድ ይኖርብናል። ወሰዷት በቃ ወሰዷት፣ ወደ መኪና ውስጥ አስገቡልኝ፣ እያለች ሒክመት ትዕዛዝ ትሰጣለች። ይዛትም ግራ እየተጋባ ይናገራል። አክስቴ፣ ይሄ ግን ትንሽ በዛ ላለም። ልቀቅኝ፣ እጄን ልቀቅኝ፣ ልቀቁኝ ብያለሁ። ምን ነው ተጨነክ ይዛት፣ ወንድምህን ትፈረዋለህ እንዲ? ኧረ እኔ አልፈረውም፣ እኔ እናንተ አንድ ላይ ነን አይደለም እንዴ? ልክ ነው አክስቴ። ወሰዷት በቃ ወሰዷት። ወዴት ነው የምትወስዱኝ? ልቀቁኝ ብያለሁ። ወዴት ነው የምትወስዱኝ? ሄጂ ሄጂ፣ ተንቀሳቀሽ። ይኸውልሽ ዝም ብለሽ ወደ መኪናው ብትገቢ ይሻልሻል። አንቺን ምን እንባ ታደግ የሚመልካም ነው ሜሊክ። ታውቂያለሽ ግን ሒክመት እንዳንቺ አይነት ጭራቅ አይቻለውም፣ በህይወት አይቻላቅም። ዝም በይና ግቢ፣ አንቺ ግቢ። ታውቂያለሽ አይደለ ወንድሜ፣ ዋጋሽን ይሰጥሻል፣ የእጅሽን ይሰጥሻል፣ አይለቅሽም ሒክመት፣ ለሰራሹ ስራ እሱም በኋላ ነው የምናየው ነው። ዝም ብለሽ ግቢ አሁን ወደ መኪናው ግቢ። አፏን ዝጉልኝ፣ አፏን እሰርልኝ ባክ። ገቡ፣ ገቡ ወደ መኪና። በመጨረሻም የሜሊክን አፍ ያስሩታል። ካሰሯት በኋላም ከመኪናው ኮፈን ውስጥ ያስገቧታል። ይሄን ሲመለከት ቢኒያም ይዛትንም ያናግረዋል። ይሄ እኮ ጥሩ አይደለም በውስጥ ነበር መሆን የነበረባት። እንዴት ኮፈን ውስጥ እንደብቃት አለ ጥሩ ነገር አይመስለኝም። ስለ ሜሊክ ቻን ካወቀ እኛ እንደዚህ እንዳደረግን ካወቀ ይዛት ምን ያመጣል? ንገርኝ። ይወቅ ቢያውቅ ምን ያመጣል? መኪና ውስጥ ከገባ በኋላ ይዛት አክስቱም ትናገራለች። ይኸውልህ ኃላፊነት መውሰድ አለብህ። ትልቅ ውሳኔ ስትወስን ደግሞ ችግር ይዞ ይመጣል። ገባ ጠንከር ማለት አለብህ። ሁልጊዜም ጊዜም በሰው ትእዛዝ ከሰው ስር ሆነህ የምትቀበል ከሆነ ከባድ ነው። ማደግ አለብህ ይመስለኛል። ዛሬ የመጀመሪያውን ጉዞህን ጀምረሃል። ትክክለኛው መንገድ ላይ ነው ያለው። በመጨረሻም ሜሊክን ይዘዋት ይሰወራሉ። እኔም ብለው ግን አክስቴ አሁን ምንድን ነው የምናደርገው? ፈገግ እያለችም ይዛትን ትመለከተዋለች። ምነው አክስቴ ምን ተፈጠረ? ለምንድን ነው ምስቂው? በጣም ደስ ብሎኛል። ይኸውልህ ከወንድሜ ልጅ ጋር ሆኜ እንደዚህ አይነት ስራ ስሰራ በጣም ደስ ስላለኝ ነው። በጣም ጥሩ ቡድን ሰርተናል። እናንተ ዘና ብለሻል። ግን ይገርማል። አንድ ነገር ግን ረስተሻል። ልጅሽ ከዛ ከተረገመ ኖህ ከሚባል ጋር ነው ያለችው። አሁንም ቢሆን አልተቆጣጠርናትም። ተረጋጋ፣ ተረጋጋ። በእርግጠኝነት ወጣ እንደ ሄደች ትመለሳለች። በእጃችን ትገባለች። በዚህ መሀልም ስልኳን አውጥታ መደወል ትጀምራለች። ወደ ማጋ እየደወልሽ ነው? ኖህ ጋ እየደወልሽ ነው? እያመሀል እንዴ? ለምድን እሱ ጋር መደውለው? ተህሲን፣ እንዴት ነህ? ይህንን ቪዲዮ ልክ የለሃለሁ። ምን ማድረግ እንዳለበት ደግሞ ታውቃለህ እንግዲህ። ሁሉም ነገር መበላሸት የለበትም። ሁሉም ነገር እንዲበላሽ ካልፈለግ፣ ሲቪ ላይን መልሰህ ልጅን ትሰጠኛል። ከዛ በኋላ ሜሊክን መውሰድ ትችላለህ። ተረጠኛል አደለ? የተናገርኩትን ነገር ጥሩ ለውጥ ነው የሚሆነው ሲቪል ላይ ለኔ ታመጣለህ፣ ሜሊክን ትወስዳለህ። ቪዲዮውንም ከላከችለት በኋላ ኢዛት ይናገራል። በጣም የምትገርሚ ሴንሽ ክስቲ እሱም አለክ ነው። እውነት ነው፣ ነገር ግን ምን ያክል ጠንካራ ሴት እንደሆንኩ ያላወቁ ሰዎች ዛሬ ያውቁታል። እንግዲህ በሌላ በኩል ታክሲን ቪዲዮ ተከፍቶ መመልከት ይጀምራል። ሜሊክም እየተሰቃየች ነው። ምንድ ነው የምፈልጉት? ከኔ ምንድ ነው የምፈልጉት? እየተናደደ ታክሲን ይንቀጠቀጣል። ቆይ ከኔ ምንድነው ነው የምፈልጉት? ልቀቁኝ ብያችኋለሁ፣ ልቀቁኝ። እየተናደደ ታክሲን ስልኩን ጠረጴዛው ላይ እየከሰክሰዋል። ምን አይነት ሰይጣን፣ ምን አይነት ሰይጣን ነሽ? ቆይ ሒክመት የተረገምሽ። ፈጣሪ ሆይ፣ ፈጣሪ ሆይ። ስልኩንም በፍጥነት መደወል ይጀምራል። በሌላ በኩል ደስተኛ ሆኖ ጥሩ ጊዜ ከሲቪላይ ጋር እያሳለፈ ያለው ኖህ ከውጭም ሆኖ ስለነበረ እሳሉን ስልኩ ይጠራል፣ ስልኩም አይነሳም። እንደተናደደ ተህሲን ለሳሚትም ስልክ ይደውልለታል። ምንድን ነው ደግሞ ምንፈለግ? ተህሲን ሳሚት ውልህ ወደ እናንተ ጋር የምመጣ ከሆነ በእውነት እልሃለሁ፣ ሁሉ ነገርህን ነው ብትንትኑንም አውጣው። ድንጋይ እንኳን አይቀረኝም ሰባብሬ ነው ምጥለው። የሚተርፈኝ ነገር አይኖርም። በዚህ ደግሞ ልትተማመንብኝ ይገባል። መጥፎ ነገር ነው እየሰራችሁ አላችሁት። ምን እያልክ ነው ያለኸው? ወይስ ደግሞ አብዳሃል? ብቻ ምንድን ነው የምለፈልፈው? ታሲ፣ የዛች ልጅ አንድ ዘለላ ጸጉር ቢነካ አንተም ብቻ አይደለም የምቀብረው። ሳሚት አዎ እዚሁ ትቀራላችሁ፣ ሁላችሁም በቁም ነው የምትሞቱት። እስከ ልጆች ነው የምቀብርህ። ግልጽ ነኝ ወይ? ምንድን ነው የምታወረው? ስለምን ልጅ ነው የምታወረው? አታስመስል ብያለው ሳሚት። በደንብ አድርገን የምናገረው ነገር ይገባሃል። አታበሳጨኝ። አሁኑ ይችልጅ ይችል ልጅ ትለቃታለ ወይስ ደግሞ አለቃትም። በፍጥነት ትለቃታለህ አሁኑኑ። ኑ ሰምተኸኛል አይደለም? ምንድን ነው የምታወረው? ታክሲን ምን ታደርግልኛለች? እኔ ሜሊክ እያለ ሲጨቃጨቅ ሒክመትም ቦታው ላይ ትደርሳለች። ምንም ነገር አትጨንቅ ወንድሜ፣ ሜሊክን እኛ ይዘናታል። ከተወዳጁ ከወንድሜ ልጅ ጋር ሆነን አምጥተናታል። በእኛ ቁጥጥር ስር ነው ያለችው ሳሚት ምን እያልሽን ያለሽ? አንቺ ደሞ ከማን ጋር ነው እያወራ ያለው? ወንድሜ ተህሲን ነው እንዴ? ምን ሊሰራለት ነው? አንተ ጋር የደወለው ምን ማድረግ እንዳለበት እኮ ተህሲንን አስረድቼዋለሁ አደለም እንዴ? ለምን ይደውልልሃል? አንተ ይህን ሁሉ ነገር ስትናገር ተህሲን እየሰማ ነው። ዝጋበት፣ በቃ ወንድሜ ምን ማድረግ እንዳለበት ተነግሮታል። ሲቪላይን ልጅን ማግኘት አልቻልኩም። ሜሊክን ወስጃለሁ። አንቺ የተረገምሽ ሴት፣ በእርግጥ ሁላችሁም የተረገማችሁ ሰይጣኖች ናችሁ። ፈጣሪ፣ ወይ ትዕግስቱን ብቻ ስጠኝ። ሾፌሩም ይጠይቀዋል፣ ወንድሜ ተህሲን፣ ምንድን ነው የምናደርገው አሁን? አሁንማ ጊዜው ደረሰ። ይኸውልህ፣ ሁሉም ላይ ሄድባቸዋለሁ። ማንም አለቅም። በሌላ በኩል ሳሚት ግራ እየተጋባ ይኸውልሽ፣ አዳምጪኝ እህቴ። ምንድነው? ቆይ እናንተ ያደረጋችሁት ሁለታችሁ? አባዬ፣ አክስቴ እኮ ነገረች። ሜሊክን ወስደናል። ሲቪላይን ይሰጡናል በቃ። ለምንድነው እንደዚህ ያደረጋችሁት እናንተ? ጤነኛ አይደላችሁም እንዴ? ለምን ይህን እንዳደረግን ወንድሜ ይነግርሃል። እኔ ያ የተረገመ ልጅ፣ ፈረስ የመሰለ ልጅ ሲቪላይን ከዚህ ቤት ይዟት ሄዷል። በሚገርም ሁኔታ እጅ ለእጅ ተያይዘው ሄዱ። አይኖችን እያየች ሄደች፣ አሽሟጠጠችብኝ። ከዛ በኋላ የሚገባውን ነገር አደረግን። እንዴት ጥሩ ስራ ሰርተሻል ሒክመት እህቴ። ጭራሽ ለእኔ ሳታማክሬ ለቻንም ሳታማክሪ ይህን ነገር አደረግሽ። የማይረባ ነገር አደረጋችሁ ሁለታችሁ። ትንሽ አታፍሩም ወይ? ቆይ እንደዛ ኔ ያደረግ ነው ወንድሜ ነገር ግን ደደብነት ወይም ደግሞ ጅልነት አይደለም። ከዚህ በተጨማሪ ለምንድን ነው እሱ ቻንን የማናገረው ንገረኝ ወንድሜ። ለምንድነው የማስፈቅደው? አሁን ተይው እሱን ጭቅጭቁን ተይው። የት ነው ያደረጋችኋ ልጅቷን? ለልጅቷ ደህና ነች እያልኩሽ ነው። ምን ትሆናለች ብለህ ነው ወንድሜ? ልትጎበኛት ነው ወይ? አበባይ ዘህላት ሄዳ ወይስ ደግሞ ባለ አምስት ኮከብ ሆቴል ነበር መቀመጥ የነበረባት? ንገረኝ እህት ሴ ኒያት፣ አንቺ ፊት እንደዚህ መናገር አልነበረብኝም። በእውነት ይቅርታ አድርጊልኝ። ትዝ አላልሽኝም እያለች ሒክመት አሽሙር ትናገራለች። በእኔ እንዳትበሳቸው የልጅ ልጅሽ እንደሆነች በደንብ አድርጌ ያውቃለሁ። ነገር ግን ምንም ማድረግ አይቻልም። ይሄ ህይወት ነው። ይኸውልሽ ኒያት። ሒክመት፣ ይኸውልሽ ግራ አታጋቢኝ ሳሚት። ትንሽ ራሴን እያመመኝ ነው። ልሄድ ነው በቃ። እያለችም ኒያት ትናገራለች። እየተናደደ ሳሚት ይናገራል። በእውነት ሒክመት ጭራሽ ጤነኛ አይደለሽም። ብዙ ነገር እያበላሸሽ ነው። መደረግ ያለበትን ነገር ነው ያደረግኩት ወንድሜ። ያንቺስ ሲሆን እንግዲህ እንዴት አክስትህን ትከተላለህ። አንተ ምን እያልክን ያለው? ወይ ፈጣሪ፣ ወይ አባዬ፣ ምን ማድረግ ነበረብኝ እኔ? ምን ማድረግ ነበረብን? ኖህና ሲቪ ላይ እየተሳለቁብን ሲሄዱ መርቀ መሸኘን ነበረብን? ምን ማድረግ ነበረብን ንገረኝ ወንድሜ። እያለችም ትናገራለች። ምን እያልክን ያለው? አባዬ የወንድሜን ትክክለኛ ሚስት እኮ ነው የወሰደው፣ ህጋዊ ሚስቱን እኮ ነው። ጎረም ሰው መጥቶ ይዟት ሄደው፣ እኛ ምን ማድረግ ነበረብን? በጣም ይገርማል በእውነት ይዛት ቻንን ይህን ያክል ትወደዋለ ማለት ነው። በእውነት ላለቅስ ነው በቃ። እንዴት ያክል ነው ምትወደው? ለዛ አይደለም አባዬ፣ ጃን የሳንሳላም ቤተሰብ ስም ይዟል እሱ የኛ ክብር ነው። የቤተሰባችን ክብር ሲዋረድ ደግሞ ዝም ብለን ማየት የለብን። በእውነት አኩርተኛል። የወንድሜ ልጅ ናግጭ እየተባባሉ ደስተኛ ይሆናሉ። ለማንኛውም አንድ ነገር ልንገራችሁ። እህቴ ህክመት ይሄ እንደ ንጉሥ እየተመለከትሽው ያለውን ኢዛትን አስጠንቅቂው። ጠንከር ብሎ ቢጠብቅ መልካም ነው። ምክንያቱም ታክሲን ሰዎቹን ሰብስቦ ወደዚህ ወደ ተረገመ ሰይጣን ወደ ሆነ ቤት ውስጥ መምጣቱ አይቀርም። ለዛ ምላሽ መስጠት ይኖርባችኋል። አዎ ዘግጀት ትብትሉ መልካም ነው እያልኳችሁ ነው፣ ብሎ ተናዶ ሳሚ ጥሏቸው ይሄዳል። ህክመት ትናገራለች ው ምንም የሚያስፈራ ነገር የለም፣ ምክንያቱም እኔ ከአንተ ጋር ነው ያለሁት። ተህሲን ምንም አያመጣም። ጥሩ ጊዜ ካሳለፈ በኋላ ኖህ ወደ ውስጥ መግባት ይጀምራል። ስልኩንም ይመለከታል። ተህሲን መደወሉን ካየ በኋላ በፍጥነት ይደውላል። ሄሎ ወንድሜ ተህሲን አስጨነቅኩህ አይደለ? ከሲቪ ላይ ጋር እኮ ሆኜ ነው፣ እባክህ ልደውልልህ አልቻልኩም፣ በጣም ይቅርታ አድርግልኝ። በእውነት እኛ አብረን እያሳለፍን ነው ጊዜ። አዎ፣ ያንተ ቤት ውስጥ እዛ፣ የምናውቀው ቤት ውስጥ እዛ ነው ያለነው። አንዳንድ ነገሮችንም ጨርሰናል። ከሲቪ ላይ ጋር ሴትየዋንም አናግረናታል፣ የህጋዊ መንገዱ ምን እንደሚመስል ከቻን ጋር ያለውን ያንን ጋብቻ እንድትለያይ። ኖህ ኖህ አዳምጠኝ እባክህ አዳምጠኝ ለነግርህ የምፈልገው ነገር አለ፣ እያለ ይናገራል። የታክሲን ሰዎች በብዙ መኪና መሳሪያቸውንም እያቀባበሉ እየገቡ ነው። ወንድሜ ሰላም አይደለህም እንዴ? ተህሲን፣ ጥሩ ዜና ነው የምነግረኝ ወይስ ምንድን ነው የተፈጠረው? እንደዛ እንኳን አይደለም። ጥሩ አይደለም፣ ነገር ግን ተረጋጋ። አሁን ቪዲዮ እልክልሃለሁ ራስህ ትመለከተዋለህ። ቪዲዮ ነገር ግን ይኸውልህ እንደነገርኩ ነው። ተረጋጋ ብዬሃለሁ፣ ነገሮችን እንዳታበላሽ። መርከቡ መረጋጋት አለበት። ገባ? እኛ እየሄድን ያለ ነው ከሰዎች ጋር። እየገባኝ ነው። እሺ እሺ፣ ታሴ ቪዲዮን ብቻ አላክልኝ። ምንድነው? ቪዲዮ ነገር ግን እያስፈራህ ነው ያለው። ታሴን፣ በእውነት ቃል እገባልሃለሁ። በእርግጥ ምንም ነገር አላደርግም። መልካም በቃ፣ ቪዲዮን እልክልሃለሁ አሁኑ ነ ከላከለት በኋላ ተህሲን ይናገራል ሰዎች እንሄድ እንሄድ በፍጥነት እንሄድ ቪዲዮውም ተልኮለት ኖህ የእህቱን ድምፅ እያዳመጠ ይደነግጣል ምንድን ነው ከኔ የምትፈልጉት ምን ትፈልጋላችሁ ከእኔ ምን እያደረጋችሁ ነው ያላችሁት ልቀቁኝ ብያለሁ ልቀቁኝ ብያለሁ ፈጣሪ በእውነት የእጃችሁን ይስጣችሁ ለሁላችሁም ዋጋችሁን ይስጣችሁ በማዓለም ሒክመት ትናገራለች የእኔ ውድ ተህሲን እንዴት ነባክ በጣም ቆንጆ ቪዲዮ እንደላኮለት ተስፋ አደርጋለሁ ነገሮች እንዲበላሹ ካልፈለግ ሲቪላይን ወደ እኔ ትልካታለህ አሜሪክን ደግሞ ትወስዳለህ የሚለውን ቪዲዮ አዳምጦ ልክ እንደጨረሰ ሲቪ ላይ በሩን ትከፍታለች። ስልኩንም በፍጥነት አጠፍቶ ወደ ደረቱ ይከታል። ሲቪ ላይ የምሱን እየተመለከተ ትናገራለች። ወዴት ነው ገብት የተደበቀው? ምግብ እኮ እየተዘጋጀ ያለ ያለው ደርሷል ምግብ። እርስ በርስ ይተያያሉ። ሁኔታውን ስትመለከት ሲቪ ላይ ተደነግታለች። በሌላ በኩል ኒሀት የሜሊክን መታገት ከሰማች በኋላ ቢኒያም ጋር ሄዳ ከእሱ ጋርም ተደራድራ ሜሊክ ያለችበትን ካልተናግር የባለቤቱን ሚስጥር ለሳሚት ቤተሰብ እንዳለ እንደምትናገርና ብዙ መረጃ እንደሚወጣ ከዚህ በተጨማሪ እሱና ሚስቱ ከዛ ቤት ሊባረሩ እንደሚችሉ ታስጠነቅቀዋለች። ያለውን መረጃ በስልኳ ታሳየዋለች። ይህን ነገር ካየ በኋላ እየተጨነቀ በመጨረሻም ተገዶ ኒሀትን ይዞ ሜሊክ ወደ ተደበቀችበት ወደ ታገተችበት ቦታ ያደርሳታል። ከዛም እንድትፈታ እጇ ላይ የታሰረውን ነገር ይፈታላታል። ቢንያምን ስትመለከተው አስሮ ወሰዳት ስለሆነ እየተናደደች ሜሊክ ትናገራለች። ምን ልታደርግ ነው? ወዴን ነው ምን ሄደው? ዝም ብለሽ እንሄድ እያልኩሽ ነው። ከእኔ ጋር ብትሄጅ ይሻልሻል። እንዴት ነው ከአንተ ጋር የምሄደው? ያሰርከኝ እኮ አንተነህ የት ነው የምሄደው? ሜሊክ፣ ይኸውልሽ ከእኔ ጋር መሄድ አለብሽ። አልሄድም እያልኩ ነው። ከርቀት ላይ ሆና የምትመለከተው ኒሃት ትናገራለች። ሜሊክ እያለችም ትጠራታለች። ዞር ብላ ስትመለከታት ሜሊክ ትደነግጣለች። ከእኔ ጋር ነው የምትሄጂው ልጄ። እንካያተሽ ጋር ትሄጃለሽ። በመጨረሻም ጠባቂዎቹ ሳይመለከቱ ነገሩን ካስተካከለ በኋላ ቢኒያ፣ ሜሊክና ኒሃት አንድ ላይ ሆነው ተደብቀው መጓዝ ይጀምራሉ። ወዴት ነው እየወሰዳችሁኝ ያላችሁት? ግን ወደ ቤት ነዋ። ወደ ቤት አንቺና ኖህ መቼም ቢሆን አታምኑኝ። ምን ይን አደለ በእርግጥ ልክ ናችሁ። ባታምኑኝ ነው የሚሻሉ እኔ ለእናንተ አያታችሁ መሆን አልቻልኩም። መቼም ይቅርታ አታደርጊልኝም አይደለም? እያለች እኛ ትጠይቃታለች። ልክ ነው ይቅርታ ባታደርጊም ልክ ነሽ። እናንተ ወደዚህ መጣችሁ እናታችሁን ለማግኘት፣ እናታችሁን አግኝታችሁ በእናታችሁ እቅፍ ውስጥ ለመሆን እንድታቅፋችሁ ፈለጋችሁ። የእናታችሁን ጠረን ፈልጋችሁ ወደዚህ ሀገር መጣችሁ። ነገር ግን እኔ ጣልቃ ገባሁ። አዎ በዚህ ጉዳይ ላይ ጣልቃ ገባሁ፣ አስቆምኳችሁ እኔ ግን ያደረግኩት ሁሉም ነገር ይበላሻል ብዬ ስለሰጋው ነበረ። የኔ ሕይወት የልጅም ሕይወት ሁሉም ነገር ተርምስምሱ ይወጣል ብዬ ፈርቼ ነው። ለዚህ ተወቃሽ የሆንኩት እኔ ብቻ ነኝ ሜሊክ፣ እኔ ብቻ ነኝ ጥፋተኛው። እናታችሁ አደለች። በጣም ጥፋተኛ ነኝ። በሌላ በኩል ተህሲንና እንዲሁም ደግሞ ኖህ ጥርሳቸውን እንደነከሱ መሳሪያቸውን አዘጋጅተው እየተጓዙ ነው። ተህሲንም መንገድ ላይ እንዳሉ መሳሪያውን ያቀባብላል። በሌላ በኩል የሳሚት ቤተሰብ ጭንቀት ውስጥ ገብቷል። በዚህ መሀልም ስልክ ይደወላል። ምን እያደረክ ነው ወንድሜ? ለምንድነው ስልኩን አንሳው ልጅህ እኮ ነው እየደወለ ያለው። ጃን ነው የሚደውለው። ይገባኛል፣ ይገባኛል። ነገር ግን አንስቼ ምን መናገር እንዳለብኝ አላውቅም። ይኸውልሽ ምን ልበለው እስኪ ንገሪኝ። አንስቼ ምን ልበለው ንገሪኝ። እብዷ አክስትህ እንዲሁም ደግሞ ደደቡ ወንድም አንድ ላይ ሆነው ጉድ ሰሩህ ልበለው ያለንበትን ነገር እስኪ ተመልከች። በእናንተ ምክንያት ነገሮችን እያጋነንክን ያለው ወንድሜ። የተህሲን ሰዎች ቦታው ላይ ደርሰው ከውጭ ያሉትን ጠባቂዎች እያንዳንዱን እየደበደቡ ነው። መሳሪያን ጣል! አንተ ማትረባ መሳሪያን ጣል! ወደታይ፣ ወደታይ፣ ተንበርከክ! እንዳትበላሽ ቆጭ አድርግ መሳሪያው፣ መሳሪያን ቆጫ። በቀኝና በግራ ሆኖ ኖህና ተህሲን መሳሪያቸውን ዝግጁ አድርገው ወደ ውስጥ እየገቡ ነው። በሌላ በኩል ውስጥ እንዳሉ የዛት ጋር ስልክ ይደወለታል። ፈገግ እያለች ሒክመት ትናገራለች። ወደ አንተ ደግሞ እየደወለ ነው ተመልከት። አባዬ ወንድሜ እየደወለልኝ ነው። እንግዲህ አንስታ ናግረዋ አባ አትጨነቅ፣ እኔ ምን መናገር እንዳለብኝ አውቃለሁ። አዎ ክብርህን ጠበቅ ሁልህ ወንድም ይለዋሉ። ለአንተ ክብር ስንል የማናደርገው ነገር የለም እለዋሉ። እንዴት ደስ ይላል፣ እንዴት ደስ ይላል። ይዛት በጣም ጀግና ንገሩ፣ በል ቶሎ በላ። ቦታው ላይም ኖህና እንዲሁም ደግሞ ተህሲን እንደደረሱ ይናገራሉ። እንዴት ናችሁ? እንዴት ናችሁ? የዛንዛላም ቤተሰብ፣ ምንድን ነው? ምንድን ነው? ምን ተፈጠረ? ባካችሁ ዝም ብላንተ። ሁሉም እጃቸውን ወደ ላይ ያደርጋሉ። በጣም ጥሩ እያለ ተህሲን ይናገራል። ሰራተኞቹ እየሮጡ ቦታው ላይ እንደደረሱ፣ እናንተ አትፈለጉም፣ የእናንተ ጉዳይ አይደለም፣ ወደ ስራችሁ፣ ወደ ኩሽና እያለ ተህሲን ትእዛዝ ይሰጣል። ይዛትም እንደተጨነቀ ሽጉጡን ያቀባብልበታል። ወደፊት ወደፊት ነው፣ ሁላችሁም! አንተ ተንበርከክ፣ ተንበርከክ። ሳሚትንም እንደተመለከተ ተህሲን ይናገራል። ጓደኛዬ ሳሚት የስራ ባልደረባይ፣ በጉልበት ተንበርከክ፣ ፈጠን በል ተንበርከክ። እኳልኩ አንተ ምን ታፈጥብኛለ? ከልጁ ጋር አብሮ ይንበረከካል። እህቴ ሒክመት፣ አንቺ ኮ ትቀር ያለሽ ምን? እሱ ጋር ቆመሽ ትመለከቻለሽ? ነይ ተንበርቀቂ። ሄድና አንጣት አንተ። አንደኛው ጥበቃ ማንጠልጥሎ ሒክመትን ተህሲን ፊት ለፊት እንደወሰዳት እሱን እየተመለከተ ትናገራለች። እንዴት እንደዚህ አይነት ነገር ታደርጋለ? አብዳሃል? እንዲቆይ ተህሲን እንዴት መጥፎ ሰው ሆነሃል። ተንበርከክ ያልኩሽ አንቺ ማጥረቢ። ሀርካንም እንድትንበረከክ ያዛል። ሁሉም ይንበረከቃሉ። የዚህን ጊዜ ሳሚት ይናገራል። ታሲን ልጅን ተዋት። ዝም በል ዝም በል አልኩ። ሳሚት ኖህም እየተናደደ ይጠይቃል። እህትኤ፣ ሜሊክ የትን ያደረጋችኋት? ይህን ያለችው ኖህ። ወንድሜ ሻል ያለ ጥያቄ አለኝ። እኔ ሲቪላይን የትን ያደረግካት አንተ? ሲቪላይን ለእኛ ታመጣለህ፣ ሜሊክን ትወስዳለ፣ አለቀ። በጣም ይገርማል። እንዴ ነው አንተም? ይናገር እያለ ተህሲን ያሾፋል። ስለዚህ ድርድር ነው ማለት ነው? ሂክመትም ትናገራለች። አዎ ድርድር ነው፣ ለውጥ ነው እኮ አልኩ። ሲቪላይን ለእኛ ታመጣላችሁ፣ ሜሊክን ይዛችሁ ትሄዳላችሁ። ምን ትላለህ ኖህ? በፍጹም አይሆንም ወንድሜ ተህሲን፣ እያለም ኖህ ሽጉጡን ያቀባብላል። ይዛት ላይም ያነጣጥርበታል አርካ። ሁሉም ይጨነቃሉ። ውድና የተከበራቸው ይችላል ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደውል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።